ግብርን በፈቃደኝነትና በወቅቱ በመክፈላቸው በከተማው በተሰሩ የልማት ስራዎች ተጠቃሚ መሆናቸውን ወላይታ ዞን የጠበላ ከተማ ነጋዴዎች አስታውቀዋል። ከተማው ከ2017 በጀት ዓመት ጀምሮ በተሰበሰበ ገቢ የተለያዩ የልማት ስራዎችን እያከናወነም ይገኛል። በወላይታ ዞን የጠበላ ከተማ ነዋሪና በንግድ ስራ የሚተዳደሩ አንዳንድ ነጋዴዎች እንዳሉት ግብርን በታማኝነትና በወቅቱ በመክፈላቸውም በከተማው በሚሰሩ በተለያዩ የልማት ስራዎች ተጠቃሚ መሆናቸውን ነው። እስካሁን ድረስ በታማኝነት ከመንግስታችን ጋር ተባብረን ተቀናይተን አብረን ግብር በመክፈል እየሰራን ያለ ነው። ደረሰኝ ተሰጥቶ ለእኛ ለከተማችን ውበት ነገር የሚሆነው እንጂ ለጥፋት አይደለም የሚሆነው። ስለዚህ እኛም አውቀን እየሰራን ነው። ግብር ሰብሳቢ መስሪያ ቤት ግብር በአግባቡ በማይከፍሉ ህገ ወጥ ነጋዴዎች ላይ ህጋዊ እርምጃ መውሰድ እንዳለበትም አሳስቧል። የጠበላ ከተማ አስተዳደር ገቢዎች ቅርንጫፍ ጽህፈት ቤት የአሰባሰብ ሰራተኛ ዮሐንስ አርካ በሳምንት አንድ ቀን በግሩፕ ተከፋፍለው በቡድን በመሆን ከነጋዴዎች ገቢ ለመሰብሰብ እንደሚወጡና ነጋዴውም በተሰጣቸው ግንዛቤ መሰረት ግብር እንደሚገብሩም አብራርቷል። በከተማዋ በተለያዩ የንግድ ስራ የተሰማሩ ነጋዴዎች ግብርን ሳይሰውሩ በታማኝነትና በወቅቱ በመክፈል በተባበረ ክንድ የከተማዋን የልማት ጥያቄ እንዲመለስ ማድረግም ይጠበቅባቸዋል። የጠበላ ከተማ አስተዳደር ገቢዎች ቅርንጫፍ ጽህፈት ቤት ኃላፊ አቶ በላይ ባልቻ እንዳሉት በ2018 በጀት ዓመት በአንደኛ ሩብ ዓመት ከ77 ሚሊዮን ብር በላይ ግብር ለመሰብሰብ ታቅዶ ከ74 ሚሊዮን ብር በላይ ገቢ ለመሰብሰብ ተችሏል። በሶስት ወር ውስጥ የሰበሰብ ነው 74 ሚሊዮን 290 ሺህ 411 ነጥብ 37 ነው። በፐርሰንት ስናየው 95 ነጥብ 29 ፐርሰንት ነው። ጥሩ በዓመቱ ጋር ስናነጻጽር አሰባሰባችን እንደ ዘንድሮ እኛ የጀመርነው እቅድ በጣም ትልቅ እቅድ ነው። ውዝፍዳ አስመላሽ ግብረ ኃይል ተደራጅቶ ወደ ስራ መግባታቸውን አቶ በላይ አብራርተዋል። ግብር ከፋይ ነጋዴዎች ግብር መክፈል ሲገባቸው በማይከፍሉና በሚሰውሩ በኦዲት ውጤት ከተገኘ ሕጋዊ እርምጃ እንደሚወሰድም አብራርተዋል። የጠበላ ከተማ አስተዳደር ከንቲባ ዶክተር ታረቀኝ ጉቼሬ በበኩላቸውም በከተማው ከ2017 ዓ ም ጀምሮ በተለያዩ ተግባራት ትኩረት ሰጥተን በመስራታችን ግንባር ቀደም መሆን ችለናል ብለዋል። ከዚህ ገቢ 27 ሚሊዮን ብር አውጥተን ትራንስፎርመር ጊዢ የፈጸምንበት ወሩ የሚከፈል የሆስፒታል ዲቲ አለ። በዚህ ዓመት የሆስፒታል ዲቲ በየወሩ ሚኒማም 620 ሺህ ብር ነው የምንከፍለው ማለት ነው፣ በየወሩ ማለት ነው። ይሄ ከሐምሌ ጀምሮ ሆስፒታል ዲቲ የመክፈል ስራዎች ተሰርቷል። የመድኃኒት እጥረት የማሟላት አሁን ዛሬ ጭምር ወደ 2.7 ሚሊዮን ብር የሚደርስ መድኃኒት ግዢ ተፈጽሟል። ሰብ መድኃኒት አለ። በከተማው በተሰበሰበ ገቢ በርካታ የህዝብ የልማት ጥያቄ ምላሽ እንዲያገኝ በማድረግ ላይ እንደሚገኙም ዶክተር ታረቀኝ ተናግረዋል ሲል የዘገበው የወላይታ ዞን የመንግስት ኮሙኒኬሽን ጉዳዮች መምሪያ ነው።